ማለማ ሌባ ሲሉኝ አቤት ልበል፣ አቤት ፎቶ የሰረቀው ይሄ ሌባ ነው። ተሌባ አራኒ ስርኩት በ በቃ ተቀየረ ቤት ገብቷል። ወይዘሮ ሜላ ቤት ገብቻለሁ። ፎቶ ቆይስ ኪሳውን ጉዳይ ነው

ፎቶውም እንግዲህ እርግብ ጋ የተገኘው እንዴት እንደሆነ ሳናቅ እንደሆነ አናቅም። መስቀሉ መስቀሉም እንደሆነ ፎቶ ፎቶ ነው።

የለም፣ ባዩሽ ዛሬ የለችም። ባዩሽ በእናትሽ ጠፍታብናለች እኛ እዚህ ልናምን የምን ልጅ? እስኪ ማስረጃም ነው። ሀና ልጁ እርግብ ናት። ልጁ አንተ፣ እርግብ ምርጥ ሰው ናት። ልጁ እርግብ ምርጥ ሰውነት ያን ይነት ወይ ትቀመጣለህ። እንደ እኔ መልካም ሰው የለም ለዚህ ፋሚሊ እርግብ። ወይዘሮ ባዩሽ እንዳለ ከዚህ ክሩ እኮ በጣም ምርጥ ምርጥ ወፍ እንደ እርግብ ምርጥ ሰው የለም። ሀምሳ ሺህ መልስልኝ።

አካውንት እንዳይዘጋ ምን እንዲለቀ አምስት ቀን የማድረግ ሀሳብ አለ። ስድስት ቀን እንኳን እ ግን አምስት ቀን የምናደርገው ይመስለኛል እንደ ሌባ ቀን እኮ ግን አሪፍ ነበር። ያው በጉጉ ስለምንጠብቀው ነው እንጂ አንዳንድ ቀን እረፍት ነው ያለው። ልሰርቅ ይላለች። ያንቺ ፋይል ምን ፋይል? አላት። ምን ይላት? እንዳሉ ባሏ መጣ፣ እንዳይሰማ። አቶ መስፍን ፍቅር ይመጣልሽ ነበር? የለም እናደርሳለን ግን እንናገራለን። አረ ባዩሽ፣ ምን አደረገች እንዴ? እንዴ ነው ይዘሩ ማለት። እንደባዩሽ ምርጥ ጓደኛ አልኩት፣ ግን ባዩሽ በጣም ምርጥ ጓደኛ አይነች። በጣም ነው የምወዳት። ለእኔ በጣም ታስበልኛለች። እዚህን እንዳገኝ ብዙ ረድታኛለች። እርግ ብዬ ወይ፣ ቲጂ ሰላም ያለሽ

ያው ፊልም እስከሆነ ድረስ ምንም አይደለም። ያው ከማውራት በጉጉት ብንጠብቅ ይሻላል። ያው ግን ፎቶዋን መልስ እና እኔ ደግሞ ግን ብሩን ስትሰጠው በጣም ነው ደስ ያለኝ በእውነት። እና ማን ነው አሁን፣ ዶክተር አንተና አቶ መስፍን አይበላቸው አዲ አቶ

እርግብ እንጥራላችሁ? ትፈልጓታለች? እርግብ አለች። ምን አሴ ምን አሴንም አትናገርብን። የእኔ ጫዋ እሱ ነው እኮ ያዘዘኝ እንሰርቅ ምን አሴ አታይውም እንዴ ሲያሽቀብጥ፣ ለእርግብ እንዴት እንደሚያሽቀብጥ አምኗ አልኩ እርግብ እህት ልጅ ለሀንዬንም ይወዳታል እኮ በሀንዬም ድርድር ይያል። አሁን ጠልቷ እርግብ ትሙት። እርገ እኔ ያው መሀል ራሱ ነው ነገሩ። ከነባይሽን ተጨምረን ከእነሱ እንዳንጨምር ልንል ነበር። ምርጥ ምርጥ ሰዎች አይ ተመችቶኛል። ሰው ግን ነው ሊባረክ። በአስፈላጊ ሰዓት ስለበረስክ እኔ መች እንደዚህ ይጠቅማል ብዬ አስብ ፎቶ እና መስገቡ። አዎ በእውነት እኔ ግን አንተ እንደሰረከው አላወቅኩም። እንደገና ያው ሲያስታውሱ ነው እንትን ያለኝ አንተ እንደሆነ ለገንዘብ ሰላም ምናምን ወጥተዋል። እኛ ጋር መጥተዋል።

ትላንትና ባለፈው ማለት ነው። ትላንትና የሆነ ልክ ፋዘር ፋዘር፣ አዎ የወይዘሮ ሜላት ባለቤት ወደ ቤት ሲገባ ከሀሴት ጋር ያለውን ስሜት ማለት ነው። በጣም የምር የምር ነው መስሎ የታየኝ፣ አሳዘኑኝ። እንደዚህ ስተቃቀፉ ዝም ብሎ በይታ ልጄነሽ ምናምን ሲባባል እየሆነ የእውነት ታሪክ ነው የሚመስለው። ራሱ ብሄር ነው ምናምን ስትለው እ ወይዘሮ ሜላት ቶሎ መናገር አለብህ ይክፈሉን ይክፈሉን ብር ይክፈሉን እሳቸው ብር ችግር የለባቸው በእጫ ዙርም ቢሆን እኮ ብሩን አግኝተዋል የመኪና ጎማቸውን እውነቱን ከተናገር ይሰጥ። እንደዛ ከሆነ ከጆሮ ጋር ትጣላላችሁ። ጆሮ እኮ ስርቆተዋ። ነገራችን ላይ ጥያቄ አለኝ። ፎቶዋን እና እሷን ለምንድን ነው የማተመሳሰሉት? አንቺ ብዙ ጊዜ ስታለቅሻ ነበር ፎቶዋን እያየሽ። እርግቡ እኮ ምናምን አይመስልም ማንዬ አንቺ ወይዘሮ ሚላት ለምንድነው ልጇን በቀላሉ እንደዚህ የረሳቻት? አይዋ ደግሞ የወለደ አንጀት እኮ ያ ቃል የራስን ልጅ። አንቺ ደግሞ እርግም ልጅሽ አይደለች ሲጀመር ምናም ልጅሽ ናመስ ነው። ፎቶውንና አንዬ እኮ በመጀመሪያ በገባች ሰዓት ቤትሽ እኮ እንደዛ የሆነ ስሜት ተሰምቶሽ ነበር። በቃ ይሆናል ለይላ ስታያ ከሁሉም ሰው ጋር መሳስላት ነበር አሁን ላይ ደግሞ ወርገብ ስትመጣ ጥራሽ ደግሞ ማለት ይች ባዩሽ ጓደኛሽን ትመስላለች። ጓደኛሽ አይደለችም። እሺ፣ ምቀኛም በአንቺ ትቀናለች። ጓደኛ እሷ ግን ምንድን ነው ተንኮል አይሰለቻትም። ሌላ ላይም ተንኮል እዚህም ተንኮል። ወይ ፈጣሪ ግን እኮ ማለት አንተ ደግሞ ብሩን ለሀንያ አባት መታከሚያ ስለሰጠው አሳዘንከኝ። ብሰርቅም ግን መስረቅ የለብህም። መስጠትም ያልነበረብኝ መስረቅ ሳይሆን ለሀን አባት መስጠት አልነበረብኝ። ስላላወቀ እንጂ በተሰረቀ ብር መታከም አይፈልግም። በተሰረቀ ብር እኮ አይደለም የታከመው ውዴ። ወይዘሮ ሜላት ናቸው ህክምናውን የሸፈኑት። ግማሽ ይከፍሏል ግማሽ ሰጥቷል። አልተከፈለም። ሙሉ ሙሉ ህክምናውን ወይዘሮ ሜላት ናቸው የሸፈኑት። ገንዘቡ እንዳለ ሆኖ እንዳለ፣ ገንዘብሽን ያዥ፣ በእኔ ድርጅት ስም የአባትሽን ህክምና እኔ እሸፍናለሁ ያሉት ወይዘሮ ሜላት ናቸው። የቀረውና የቀረውን አይደለም ሙሉ ህክምናውን ነው ገንዘብ እንድጠቀም ይሻለኝ ነበር። እንደዚህ ላላግን ግን እኮ የምር ሀንየን አታሰቃዩን። አሁን ምንም ከና ስታለቅስ ማየት አልፈልግም። ልጅነቷ ራምነች ተቀበይ ነገስኪና ገና ያለን የምር ስቅቀን የሆነብኝ እንዲ እንቅልፍ እኮ መተኛት አልቻልኩ። ያቺ ባዩሽ ዲኤንኤውን ትቀይራለች አትቀይረውም እያልኩ ፋዘሯ መጣ እኮ አሁንማ፣ በማን እጅ ነው ቀልዱ? የለም እንደኛ ሀሳብ ነው እንጂ ያው ወይዘሮ ባየሁሽ እርግጠኛ የሆኑበት ነገር ምንድን ነው የሚለው አላወቅንም እንጂ ፋዘሯ በመምጣቱ በጣም ደስ ብሎኛል። ወይዘሮ ሜላትና ሽምግልና መሄዳችን ነው ቤቷ። ከባለቤቷ ጋር መታረቅ አለባት፣ መስማማት። ሰላም የለችም እንዴ? ሰላም ማለት ነው። ከሃንዬና ከኔ ማንን ነው የምትመርጭው? ስታል ሃናን ስትለት፣ ወይኔ እንዴት ደስ እንዳለኝ ልክ ሰንሰሲቭ ሆነን መጀመሪያ እንደምንጠብቀው መጨረሻ ላይ የሆነ ወይ ከካራክተሮች ድክመት ሊሆን ይችላል ወይ ደግሞ ብቻ ነው የሆን አለቅም የሆነ ቀዝቀዝ የሚል ነገር አለው እንደ አጀማመሩ እንደ አይጨረስም። እና አጀማመሩ በጣም የተመቸኝ ነው ኖላዊ ደግሞም የእውነተኛ ታሪክ ነው የሚመስለው ነው ነው እንጂ በእርግጠኛ የእውነተኛ ነው የሚመስለው እውነተኛ እውነት የሆነ በቃ ስለዚህ ፍጻሜውን ደግሞ እንጠብቃለን በሚያምር ሁኔታ። አሁን ለምሳሌ ይኸውልህ ልንገራችሁ። እረኛ ድራማ ተከታታይ ድራማ ተከታተሉ ነበራ። ድሮና ድሮ አሁን እረኛ ላይ ካራክተሯ ሳያት ነች። ካራክተሯ አሁን እዛ ላይ ሳያት መሞት አልነበረባት። ሲጀመር ፊልሙ ማለት ነው። መኖር ያለበትን ሰው እያጠፋሉ ማይኖር ማይኖር ያኖሯቸዋል። ን የምባቸው ያኖርዋቸው ምናሲስ የለም እንዴ ወይስ ሁሉም